ይህ የአዲስ 1879 የታሪክ ማስታወሻ ነው። ግንቦት 8 ቀን 1981 ዓ ም የተደረገው መፈንቅለ መንግሥት እየተከናወነ ባለበት ወቅት የትጥቅ ትግል እያደረጉ የነበሩት የውኃ ታጋዮች ይህንን መፈንቅለ መንግሥት በዐይነ ቁራኛ ይከታተሉት ነበር። ይከታተሉት ነበር ብዙዎች በደስታ ቢዋጡም አንዳንዶች ቅን አንዳንዶች ግን ቅሬታ አድሮባቸው ነበር። ለምንና እንዴት ካላችሁ መልሱን ይዘን መጥተናል። አብራችሁን ቆዩ። ውድ የአዲስ 1879 ቤተሰቦች፣ እነሆ ጥፍጥ ያሉ ታሪኮችን ከተለያዩ መረጃዎች አገላብጠን ወደ እናንተ እያደረስን እንገኛለን። ከእናንተ ደግሞ አንድ ነገር እንፈልጋለን። የዝግጅታችን ቤተሰብ ሁኑ፣ ሰብስክራይብ ያድርጉ፣ ታሪኮቹን ለወዳይ ዘመድዋ ያጋሩ፣ የሚሰማውትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እናስ አደረጋችሁት? እሰየሁ! እነሆ ወደ ታሪካችን እንለፍ። ብሥራት አማረ የተሰኙ የሕወሀት ነባር ታጋይ በአንድ የቆየ የህትመት ውጤት ላይ ሕወሀትን ከዚህ ያደረሰ መንገድ ሲመረመር በሚል ርዕስ ከካናዳ ላኩት በተባለ ተከታታይ ጽሑፍ አቶ መለስና ጓደኞቻቸው ስለ መፈንቅለ መንግሥቱ እንዴት እንደሰሙ በተለይ አቶ መለስ የተሰማቸውን ስሜት አስነብበዋል። እንዲህ ይላል። ግንቦት 8 ቀን የ1981 ዓ.ም የመፈንቅለ መንግሥት ሙከራ ሲደረግ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት ከሩብ በቢቢሲ ፎከስ ኦን አፍሪካ ላይ ስናዳምጥ አስመራ በፈንቃዮቹ ቁጥጥር ስር እንደገባች ገባች። የአዲስ አበባ ሙከራ ግን የተሳካ እንደማይመስል አስታወቀ። የአገራችን ሁኔታ እየተቀያየረ መሆኑን በመገንዘብ ለመሪዎቻችን ይህንኑ ለማስታወቅ አመራሮቻችን አቶ መለስ ዜናዊ፣ አቶ ተወልደ ወልደ ማርያም፣ አቶ ስዬ አብርሃ ወዳሉበት ስፍራ ሄድን። መፈንቅለ መንግሥቱ ምን አይነት ስሜት እንደሚፈጥርባቸው በውል አላወቅንም ነበር ይሉናል ጸሐፊው። እኔና አጠገባችን የነበሩት ታጋዮች ግን የደስታ ስሜት የሰላም መንፈስ ተሰምቶን ነበር። በተለያዩ ቦታዎች የነበረው የህወሓት ሰራዊት ይህን ዜና እንደ ሰማ ደስታውን የገለጸው በተኩስና በእልልታ መሆኑን ጸሐፊው ያወሳሉ። የማሌሊት ሊቃውንት እነ አቶ መለስ ወደ ነበሩበት ቴንዳ ቤት ተጠጋን። የማሌሊት መሪዎች ምን ይሰማቸው ይሆን ብዬ ዜናውን ገለጽሁላቸው። በግማሽ ደቂቃ በዝምታ ተዋጡ። በመቀጠል የአስመራን ራዲዮ ከፈትንና የፈንቃዮቹን አዋጅ አዳመጥን። በአዋጁ የመሸጋገሪያ መንግሥት ከተቃዋሚ ኃይሎች ጋር እንዲመሠረት ጥሪ ያቀረቡ መለስ ጥሪውን ካዳመጠ በኋላ መፈክራችንን ተነጠቅን አለ ይሉናል ጸሐፊው። ከህወሓት ከፍተኛ አመራሮች አንዱ የነበሩት አቶ ገብሩ አስራት በአንድ ወቅት ባደረጉት ቃለ ምልልስ ደግሞ እርሳቸው እስከሚያውቁት ድረስ ህውሃት በመፈንቅለ መንግሥቱ ላይ ተሳትፎ እንዳላደረገችና በፈንቃዮች የተጠራውን የሰላም ሐሳብ እንደደገፈች ደገፈች ነገር ግን በፈንቅለ መንግሥቱ በመክሸፉ ይኸው ሐሳብ በሐሳብነቱ እንደ ቀረ አስታውቀዋል። ውድ ቤተሰቦቻችን 1981 ግንቦት 8 ብዙ ነገሮች በታሪክ የተከናወኑበት ነው። ሰፊውን ታሪክ በስፋት ወደፊት እንመለስበታለን። ስለ አብሮነታችሁ ስለ ወዳጅነታችሁ ከልብ እናመሰግናለን። እጅ እነስተናል። በቀጣይ ታሪክ በሰላም ያገናኘን ብለናል። እናመሰግናለን። አዲስ 1879